አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የጥቅምት ወር በዚች ቀን በጥቅምት አንድ ቅድስት አንስጣስያ በሰማይትነት አረፈች። ይህችም ቅድስት መስተጋድል ከሮሜ ሀገር ናት። ወላጆቿም ክርስቲያኖች ናቸው። ጠቃሚ የሆነ ትምህርትን በማስተማር ክብር ባለው በመልካም ስርዓት አሳደጓት። ባደገችም ጊዜ ወላጆቿ ሊያጋቧት ፈለጉ። እርሷ ግን ይህን ስራ አልፈለገችም። የምንኩስና ልብስ መልበስ ፈለገች እንጂ ከታናሽነቷ መንፈሳዊ ገድልን መረጠች። ስለዚህም በስውር ሄዳ በሮሜ ካሉ ገዳማት ውስጥ አንዱ ገዳም ገባች። ታናሽ ስትሆን የምንኩስና ልብስን በመልበስ በጾም በጸሎት በረሃብ በጽም በመጠመድ የዚህን ዓለም ሐሳብ ሁሉ ከልቦኗ አቆርጣ በመተው በመጋደል ሥጋዋን አደከመች። በቀኑ ርዝመትም ሁሉ የምትጾም ሆነች። በየሁለት ቀኖችም ታከፍላለች። በጌታችን ጾም ግን ያለ ሰንበታት ቀን የምትመገበው የለም። በሰንበታትም የምትመገበው ከቀትር ጸሎት በኋላ ነው። ከነዚህም የምንኩስና አውራት በእሳት ያበሰሉትን ወጥ አልቀመሰችም። በገዳሙ አቅራቢያ ሌላ የደናግል ገዳም አለ። የዚያ ደብር በዓልም በደረሰ ጊዜ እመምኔቷ በዓሉን ለማክበር ይህችን ቅድስት አንስጣስያን ከእህቶቿ ደናግል ጋር አስከትላት በአንድነት ተጓዙ። ሲጓዙም የንጉሥ ዳኪዮስን ወታደሮች አየቻቸው። ከእርሳቸውም ጋር የታሰሩ ክርስቲያኖች አሉ። ወታደሮቹም አስረው በቁጣ ይጎትቷቸው ነበር። ልቧን በሃይማኖቷ ፍቅር ነደደና ያን ጊዜ እንዲህ ብላ ዘለፈቻቸው። የእውነት ፈጣሪን የካዳችሁ ልባችሁ የደነዘዘ እግዚአብሔር በመልኩና በአምሳሉ በፈጠራችሁና ስለ እነርሱም ነፍሱን ለሞት አሳልፎ በሰጠላቸው ላይ ለምን እንዲህ ትሰራላችሁ? ይህንንም ባለቻቸው ጊዜ ወታደሮቹ ተቆጡ፣ ይዘውም ወደ መኮንኑ አቀርቧት። እርሱም እንዲህ ብሎ ጠየቃት፣ በእውነት አንቺ የተሰቀለውን የምታመልኪው ክርስቲያን ነሽን? እርሷም ስለኛ የተሰቀለውን ክብር ይግባውና እርሱንም አመልከዋለሁ ብላ መለሰችለት። በዚያን ጊዜም ጽኑ ስቃይን አሰቃያት። በስጋዋም እሳትን ጨመረ። ከዚያም በኋላ ዘቅዝቆ ሰቀላት። ከበታቿም አጤሱባት። ከሃይማኖቷም ባልተናወጠች ጊዜ ራሷን በሰይፍ ይቆርጡ ዘንድ አዘዘ። በዚህም በታላቅ ስቃይ ውስጥ ሳለች ራሷን በሰይፍ ቆረጧት። በመንግሥተ ሰማያትም የሰማያትነት አክሊልን ተቀበለች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ይኖር ለዘላለሙ አሜን። በዚሽ ቀን ዳግመኛ የህርጣንና የድንግል ሶስና፣ የአልዓዛር እህት የማርያም መታሰቢያቸው ነው። በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት ሁለት በዚች ቀን የአንጾኪያ ሊቀ ጳጳሳት ቅዱስ ሳዊሮስ ወደ ግብጽ ሀገር ተሰዶ መጣ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በጥቅምት በጥቅምት አንድ ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ ቅድስት አንስጣስያ ድንግል ጻድቅ ሰማይት ናት፣ ቅድስት ማርያም እንተ እፍረት፣ ቅድስት ሶስና ድንግል ቅድስት ህርጣን ድንግል፣ ወርሃዊ በዓላት ልደታ ለማርያም ቅዱሳን እያቄ ሙሃና፣ ቅዱስ በርተሎሜዎስ ሐዋርያ፣ ቅዱስ ሚልኪ ትሩፈ ምግባር፣ ቅዱስ ራጉኤል ሊቀመላእክት ሲሄዱም ወደ አንዲቱ መንደር ገባ። ማርያም የተባለች አንዲት ሴትም በቤቷ ተቀበለችው። ለእርሷም ማርያም የምትባል እህት ነበረቻት። እርሷም ደግሞ ቃሉን ልትሰማ በኢየሱስ እግር አጠገብ ተቀምጣ ነበረች ኢየሱስም መልሶ ማርያምም መልካም እድልን መርጣለች፣ ከእርሷም አይወሰድባትም አላት። የሉቃስ ወንጌል ምዕራፍ 10 ከቁጥር 38 ከእመቤታችን ከቅዱስ ድንግል ማርያም ከቅዱሳን አባቶች እናቶች ከቅዱሳን አንስት በረከት ረዴት ያሳትፈን፣ የሰማኑን በልቦናችን ያሳድርብን፣ በዓሉን የሰላም በዓል ያደርግልን፣ ወርሃ ጥቅምትን በሰላም እንዳስጀመረ በሰላም ያስፈጽመን በጸሎታችሁ አስቦን አትርሱን ያሉትን በያሉበት ያስብልን። የታመሙትን፣ የተጨነቁትን፣ የታረዙትን በስደት በመከራ ያሉትን ይጎብኝልን። እኛንም ከመከራ ሥጋ ከመከራ ነፍስ ይሰውረን። የቸርነቱን ስራ ይስራልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትን ሀበነ ዮም ህድግ ኢየሱስ ክርስቶስ ከመይስረይ ለነ ኃጣውኢነ ተማፀነ ብኪ ሃይለ እግዚአብሔር አብይ ኦ እግዚ ኢየሱስ ክርስቶስ ስረ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማይሰር ኃጢአት እግዚአብሔር ይፍታ እግዚአብሔር ይባርክ። ሰላም ያውለን። ወረሃ ጥቅምትን በሰላም እንዳስጀምረን በሰላም ያስፈፅመን። የቸርነቱን ስራ ይስራልን። ይቆየን። ወስብሃት ለእግዚአብሔር።